የአንተን ክብር መከላከል በእኛ ላይ ነው። ኢና ከፈይና ከል ሙስተህዚኢን የሚያላግጥ ሚያሾፍን ለእ እኛ በነን አላል አንተ አ ነ ቢማ የቁሉን በሚናገሩት ነገር ያለማቋረጥ የዲቁ ሰድሩ ከልብህ እንደሚጨናነቅ አቃለዋል። ረሱል አለ ላት ላም በመሳደባቸው ልባችን እንደሚደማ እውነት ነው። ልባችን እንደሚደማ እውነት ነው። አላህም ሪያሊቲ ነው አለ እውነት ነው አለ። ታዲያና ልባችን እየደማ እየተደባደብን እየተደባደበ ንቀጥል? አረ አደለም። ፈሰቢሕ ቢሐምዲ ረቢከ ወኩን ምን ሳጅዲን። ተራዊ ላይ ቁጭ ብሎ ቲክቶክ ምን ተባለ ዛሬ? አረ ያ ሐቢቢ ምን ሳጅዲን እየተባለ ነው። ተነስተ ስገድ። ወኩን ምን ሳጅዲን ወዕቡድ ረበከ ጌታ አንተ ገዛው አምልከዋል። አምልኮ ማለት ሰላት መስገድ፣ ጾም መጾም ምናምን ምናምን አምልኮ ነው። መገዛት ማለት አላህ በሰራው ሕግና ስርዓት ተፈጥሯዊ ዲል ላይ መኖር ማለት ስለዚህ፣ ብዙም ይሳደባል። ነገ ብዙ ነገር ታያለህ። ባይዘው እኛ እዚች ጋር ያለው ስለምናየው ነገ ይወል። ትንቢት አይደለም ምነግርህ፣ ነብያዊ ትንቢት አይደለም ምነግርህ። ቀላል ፖለቲካል ሶሽዮፖለቲካል አናሊሲስ ነው ምነግርህ። ነገ የሚገርም ጠላቶችን በአይነት ታያለህ። ትደነቃለሁላ ችግር እንዲህ እነ እንትና ምንም ትላለህ። ማታውቀው ብዙ ነገር አለ ብሮ እና ከአንተ ምን ይጠበቃ መሰለህ? ዋይ ቡድራበከ መልእክተኛውን ያዘዘው በጌታ ባዘዘህ ላይ ጽና ነው ማለትም እኛ ተልእኮ አለን። እሳት በተነሳ ቁጥር እሳት ስናጠፋ ቢዜያኑንም ሶስት ሰዎች ይበቃሉ። አንተ እኛ ትልቅ ስራ አለብን። ሰውን የማዳን ትልቅ ዓላማ ትልቅ ተልእኮ የተሰጠን ሰዎች ነን።